መጀመሪያ አልነበረባትም። የሁለት ሰው ህይወት ላይ ጨዋታ ይደብራል። ነገሮች ሁሉ እውነት ናቸው ብለን ብናስብ በጣም ይከብዳል። በዚህ አጋጣሚ ፈፄ ለምን ዝምታ እንደሰበር ካላወቅም፣ እዚህ ጋር እንግዲህ ኤፍሬምም በዚህ መልኩ በጣም ጦርነት ተከፍቷል። እንግዲህ ዩቱብ ላይ ምን የተያድ እንደሆነ እምናውቀው ነገር ምንም አንዳች ነገር የለም። ሮዚን በዚህ መልኩ መታለች። እንግዲህ ምን ለማለት ሮዚ እውነት በጥሩ መንፈስ የመጣች ይመስላችኋል? እውነት ይቅርታ ስባን የመጣችሁ ጥያቄ ሆኖብኛል። ለሱ አንተ ትጀምር ምን ነው? እውነት ስህተቷን አውቋት ጥፋተኝነት ስሜት ተሰምቷት ይቅርታ ልጠይቅ መጣ ትክክል ናት። ግን ደግሞ በአንድ በኩል አሁን ላይ ጸው ሲፈጠር ይቅርታ ለመጠየቅ ነው የመጣሁት ማለቷ ብዙ እኔ ሊዋጥልኝ አልቻለም፣ የሮዚ መምጣት ማለት ነው። ውድ ቤተሰቦች ሰላም ጤና ይስጥልን። ውዳ የተከበራችሁ ቤተሰቦች እንዴት ናቸው? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ በሀይሚና በቡሩኪ ግርግር በተፈጠረ ነገር ስለምሰጠው አስተያየት አንዳንዶቻችሁ ወዳችሁታል፣ አንዳንዶቻችሁ ደግሞ ቅር ያላቸዋላቸው ቅር ያላቸው ደግሞ እንግዲህ ለመረዳት መሞከር ነው፣ ምንም ማድረግ አይቻልም። እዚህ ጋር እንግዲህ ብሩኬ ያው ሀይሚዬን ከሌላ ወንድ ጋር አልአየኋት እንዲሆነች ብኝ እያለ ለሚለው መልስ ነው እኔ እየሰጠሁ ያለሁት፣ በሚያስረዳው መልኩ ነው፣ ለራሴ በተረዳሁት መልክ ነው እኔ ሀሳብ አስተያየት እየሰጠ ያለሁት። እንዲሁም ሀይሚዬ ተጸጽታ ትላንትና ሄዳለች ብዙዎቻችሁ ቃ ብዙዎቻችሁ ታጨንቃችሁ ነው ያላችሁ። ግን ምንም አይነት ጭንቅ እንደ ጭንቅ አይግባችሁ። እነሱ ለራሳቸው ያውቃሉ ሁሉን ነገር ያን ያክል ሀይሚ እዚህ ህይወት ላይ ኖራበታለች በላችሁ፣ የሚያሰባችሁ የተጨነቃችሁ ሰዎች አላችሁ ማለት ነው። ግን እኔ እያልኩ ያለሁት ሀይሚ እዚህ ህይወት ላይ አልኖረችበትም ነው እንጂ ሀይሚ እዚህ ህይወት ላይ ኖራበታለች እያልኩ አደለም። ብዙዎቻችሁ ደግሞ ፎቶ እየዘቀዘቃችሁ ነው፣ ለየሀይሚን ፎቶ ማለት ነው። እኔንም እንዲሁ እየዘቀዘቃችሁ ነው። ምንም ማለት አደለም ለእኔ ችግር የለውም፣ ግን ሀይሚ አሁን ላይ ጥፋቷ ጎልቶ ምንም ምን ሊታየኝ አልቻለም። ምክንያቱም መጨረሻውን ፍጻሜውን ሳናይ የምንወስነው ውሳኔ በጣም ይደብራል ማለት ነው። እንደዚህ ፎቶ ምንዘቀዝ ቋስ እሷን ማለት ነው፣ እኔንም እንደዛው። ምክንያቱም እኔ ምንም ያልኩት ነገር የለም የተረዳሁትን ነገር ነው የተናገርኩት። አንዳንዶቻችሁ የቅናት መንፈስ ያለባቸው ሰዎች አላቸው። እዚህ ጋ እኔ ስለ ርዕሱ ነው እንጂ ያወራውት ስለ ቡርኬ ወይም ደግሞ ስለ ሀይሜ ማንነት አይደለም እያወራው ያለውት ማለት ነው። ውድ ቤተሰቦች እንዲሁም ደግሞ ለተረዳችሁኝ ሰዎች በጣም አድርጌ አመሰግናለሁ ማለት ነው። እንግዲህ በአጭር ጊዜ ይቋጫል ያልነው ነገር ያው ተንዛዝቶ ተንዛዝቶ ዛሬ ላይ ይደርሷል። ዛሬ ላይ እንግዲህ እንደዚህ ጸብና ቁርሾ የምንፈነቅልበት ጊዜ አይደለም። አሁን ላይ እንዲሁም ሲስ ፈጣሪሽን አትፈሪም ወይ ለምትሉኝ፣ እኔ ነፍስ አላጠፋውም። ይቅርታ አድርጉልኝ። ሀይሚ በሰራቸው ቪዲዮ ላይ የገባኝን ነገር ነው የተናገርኩት። እኔ ነፍስ አላጠፋውም ቦታው ላይ እኔ አይደለሁም። ይሄን ነገር እያስተላለፍኩ ያለሁት ያጌሁትን ነገር ሀሳብን የሰጠሁት ምክንያቱም ሀይሜም እንደዚህ ባታደርጊው ብሩክም እንደዚህ ባይሆን በዚህ መልኩ ባትረዳዱ የተሻለ ነው የሚለውን ነገር ነው ሀሳብ የሰጠሁት። ውድ ቤተሰቦች የተረዳችሁን ሰዎች አላችሁ፣ አመሰግናለሁ። ያልተረዳችሁ ደግሞ ፎቶ ለመዝቅዝቅ የተዘጋጃችሁ ደግሞ ያው ልቦና ይስጣቸው፣ እኔ ምንም ማድረግ አልችልም። እንዲሁም ደግሞ የሀይሜንም የዘቀዘቃችሁ አላችሁ። በጣም ነው የሚያሳፍረው፣ እውነት ለመናገር ምክንያቱም ይሄንን እውነት ምንም የምናውቀው ነገር ምንም ያየነው መረጃ የለም። ፋሲል ለሀይሜ የእውነተኛ አፍቃሪ ይሁን የውሸት አፍቃሪ ይሁን ምንም ያየነው መረጃ የለም። ይሄንን ልጅ አንድ ቀን አንድ ቀን እንኳን ስለሱ ሀይሜ አውርታ ወይም ደግሞ ስለ ሌላ ሰው ፍቅረኛ አውርታ አታውቅም። እስከምናውቃት ድረስ እንግዲህ ብሩኬ ጋር አብራ እንዳለች ነው እኛ የምናውቀው ማለት ነው። ብሩኬ ደግሞ ያው እንደ ተበዳይ ሆኖ ስለመጣ የተናገረው ነገር ብሩኬም በጣም ትክክል ነው። ብሩኬ ማለት ነው። ለምን እሷ በሄደችበት መንገድ ለራሷ ትክክል ናት፣ ብሩኬም በሄደበት መንገድ ለራሱ ትክክል ነው። ግን እኛ እንደ አንድ ኦዲየንስ እንደ ተመልካች ያየነውን ነገር እውነቱን መፍረድ ያን ያክል ፎቶ ያዘቀዝቃል ብዬ እኔ በእኔ በኩል እኔ አላስብም ምክንያቱም ከቪዲዮ ካየሁትና ከተረዳሁት ነገር ነው እንደዛ ልል የፈለጉት። እንደገና ደግሞ በጣም ብዙ ብዙ ኮመንቱ እንዳለ ስድብ ነው በሀይሚ ቤት። ሲቀጥል ደግሞ ስድብ ምንም ችግር የለው ሰውን ሰውን አያመነምንም። ፍቅር ሰውን አያመነምንም። ስድብ ምክንያቱም ያጠነክራል፣ ያጠነክራል። በዚህ አጋጣሚ ሀይሚ መቶ ሰማንያ አራት ትገብታለች። እንግዲህ ደግሞ እያደረ ይጨምራል ማለት ነው ይሄን የሚፈልገው በርቱ። ተሰደበች ብላችሁ ተስፋ መቁረጥ የለባችሁም። እንዲሁም ሮዚ ይቅርታ ልጠይቀው መቻለው ብላለች። ብሩኬን ይቅርታ መጠየቅ ትልቅነት ነው። ግን ደግሞ አሁን በዚህ ክፍተት ውስጥ እጅን ይቅርታ ለመጠየቅ ለምን አሰበች? ሀሰንስ በምን አይነት መንገድ በምን አይነት ሀሳብ ላይ ተረድቷቸው ነው እነሱ እንደዛ ወዝግብግብ ያለ ህይወት ውስጥ እያሉ ስለ እነሱ እንኳን አንድ ነገር ወጥቶ ሀሳብ አስተያየት የተናገረው ነገር የለም። ግን ይህንን ይቅርታ ልጠይቅ ብላ ስትመጣ ሮዚ እንዴት ተቀበላት? እንደገናስ ደግሞ ማሄስ በዚህ ልክ እንዴት ነው ይቅርታ ልጠይቅ ስትላት እንደዚህ ነበር ያደረገችው የሆነችው? ምን የምታውቀው ነገር አለ የሆነ የምታውቀው ነገር አለ ወይ ወይ ማለት በብሩክ መቶ ፐርሰንት ምንም አይነት ነገር ከእሷ ጋር እንደሌለው የሚታወቅ ነገር ነው። በምንም በምንም ብትሉ ማለት ነው። ምክንያቱም እኔ ወንድሜን ስለማምነው ማለት ነው። ሶ ማሄንዲ የተቆጣችበት ነገር ምንም ሊገባኝም አልቻልም። ይቅርታ መጠየቅ መብቷ ነው። ይቅርታ መጠየቅ ትልቅነት ነው። ጊዜው መሆን በእሷ የእስልምና እምነት ተከታይ ብትሆንም በእኛ አሁን አሁን ባለንበት ላይ ይቅርታ መጠያየቅ ጊዜ ጊዜ ነው፣ አሁን ላይ ማለት ነው። ይቅርታ ማለት ትልቅነት ነው። ምክንያቱም ግን የመጣችበት መንገድና የመጣችበት ጊዜ ሊያስተማምነኝ አልቻለም። ለሰላም የመጣች አይመስለኝም። ሶ ምንም ተባለ ምን ቅርታ ብጠይቅም ምንም ችግር የለውም። ምክንያቱም ከብሩክ ጋር ምንም ነገር የላትም ብሩክ ሀይሚጋ ዛሬ እንደዚህ አይነት ክፍተት ተፈጠረ ማለት ከሌላ ሴት ጋር ይሆናል ወይም ደግሞ ሌላ ሴት ይፈልጋል ማለት አይደለም። ቲክቶክ ላይ ራሱ ሴቶች አሉ። ከእነሱ ሴቶች ጋር ራሱ ማለት የምንለጥፉት ነገር ግራ ይገባኛል። አንዳንዴ እሱ ከማይፈልገው አለባበስ እሱ ከማይፈልገው ነገር ጋር አንዳንዴ ለመታየት እንኳን ብላችሁ ታምሌል ላይ ብታደርጉት ምንም ችግር የለውም። ግን እንደዚህ ውስጥ ላይ ለጥፋችሁ ቪዲዮ የምንሰሩት ነገር በጣም ያሳፍራል። ምክንያቱም ቪዲዮ ማለት ቀልድ አይደለም። ለረጅም ጊዜ በሕይወታችሁ ውስጥ ዋጋ የሚያስከፍላችሁ ነው። ወደፊት ልይ ስትወልዱ ብዙ ነገር ሲኖራችሁ ባግራውንዳችሁን ያዩታል፣ ያጠኑታል። ስለዚህ ውድ ቤተሰቦቼ ብሩኪንም ሀይሚንም የምትወዷቸው ከሆነ ከሌላ ሰው ጋር ለጥፋችሁ ቪዲዮ አትስሩባቸው። ታምሌል ላይ ግን ለጥፋችሁ ስሩ። ምክንያቱም ታምሌልን ትቀይሩሳላቸው፣ የሆነ ሰዓት ይታያል፣ የሆነ ሰዓት ላይ ሰንበዲ ትቀይሩሳላቸው፣ ችግር የለውም። ግን እንደዚህ ቪዲዮ ስትሰሩ ውስጥ ላይ ቪዲዮቸው ላይ አፕሎድ ስታደርጉ ከሌላ ሰው ጋር ባትለጥፉ በጣም የተሻለ ነው። በተለይ ሰሞኑን ጀሪ ነው ማን ነው ከምትባል ልጅ ጋር በጣም ራቁቷን ከሆነች ልጅ ጋር ቡርኪን ስትለጥፉት በጣም ነው የሚደብረው። በጣም የወረደ የወረደ ማለት ነው። ብሩኬን በእንደዚህ አይነት አለባበስ በማንነቱ የሚደራደር ሰው አይደለም። ለሀይሚ ራሱ አንዳንዴ ነጻነቷ አለስጥ ብሎ ነው እንጂ የምትገላለጥ ሴት ብሩኬ አይወድም። እውነት ለመናገር ማለት ነው ከአንዴም ብዙ ጊዜ ተናግሯል። ሰው እሱ ከማይፈልገው ሰዎች ጋር ለጥፋችሁ እሱ አለባበስም ሆነ ምንም ከማይፈቅዳቸው ሰዎች ጋር ጎን ጋር ስታስቀምጡት በጣም ያማል። ሀይሚንም እንደዛው። ሀይሚ ጋር እንኳን ያን ያክል ወንዶች ስለሆኑ ብዙም ያየሁት ነገር የለም እሷ ችግር የለውም። ብሩኬ ጋር ግን በጣም የሆነ አለባበሳቸው የወረደ የወረደ ጋ እየለጠፋቸው እያየሁኝ ነው። ይሄን ነገር ባታደርጉ በጣም መልካም ነው ብዬ አስባለሁ። ምክንያቱም ምንም አትጠቀሙ። ሲቀጥል ደግሞ ሀይሜና ብሩኬ ማለት ነው። ምንም ተፈጠረ ምን ማለት ነው? እ ኮመንት ስር ይለያያሉ ብለሽ ነው ምናምን እናንተ ስታስቡ ለመለያየት ማለት ነው እነሱ ማለት ነው ስራ እየሰሩ ነው እናንተ መለያየትን ስታስቡ እነሱ ስራ እየሰሩ ነው ገባችሁ እናንተ እናንተ ስታወሩ እነሱ ስራ ላይ ናቸው ያልገባቸው ነገር ማለት ነው እና ስለ ብሩክና ስለ ሀይሚ ያለኝ አስተያየት ይሄን ይመስላል ሌላው እንግዲህ ኤፋ ና ቤዚ እዚህ ጋ ቤዚ እንግዲህ በእኔ ላይ ሴት አምጥቶብኛል ና ሴት ስላመጣብኝ እኔም በሱ ላይ ወንድ ይዤ እመጣለሁ ብላ ወንድ አምጥታ ባይ ዘ ወይ ሰሞኑን ኢትዮ ቻናሉ ሁሉ ድብድብ ነው በየቦታው ማለት ነው በጣም የሚገርመኝ ነገር ማለት አለዚህ ስራ የለም ወይም እስከምን ድረስ ማለት ነው። የተወሰነ ቦታ ነው ጥሩ ጥሩ ነገር እየተሰራ ያለው ይሄ ድብድቡ የሚያስተምረው ምንድን ነው ነው? ምን የምለው ማለት አንዱ ሲጀምረው በዛው ላይ አሁን ኤፍሬ አሁን ሰሞኑን ሀይሜናት እንደዚህ አይነት ነገር የጀመረችው ከዛ ሰሞኑን ደግሞ አሁን ኤፋ ጀመረ። ኤፋም እንደዛ ድብድብ ላይ ነው ያለው ሁሉም ሰው እና ብዙ ቤተሰቦች በጣም ደብሮናል። እኛ ፍቅራቸውን ማየት ስንፈልግ እነሱ ይደባደባሉ። በየቦታው ድብድብ ነው ያላቸው። ሰዎች አላችሁ ተስፋ መቁረጥ የለባችሁም እንግዲህ የተማሩት ያው አይታችኋል። ከአብሬሽና ከሩታ የተወረሰ ነው ይሄ ነገር፣ ምንም ማድረግ አይቻልም። እነሱም ያው ትናንትና ደስታቸው ነበረ እንዳያችሁት። ያው የሰራ ሰው ደስታ ግዴታ ነው። ብዙዎቹ አንዳንዶቹም ቲክቶከሮች እንኳንም መጡ። ምን ነው በእነሱ ገነነ እያሉ ማለት ብዙ ስጦታ ለምን ስጦታ ይሰጣሉ? በዚህ ልክ የማዳም ቅመሞችን ብር በላ ምናምን እያሉ አብርሃምን እንደዛ ሲወቅሱት ነበር። ግን እሱ ምንም አይነት ነገር እያየው ያገኘውት ነገር የለም። እኔ በራሴ ቤተሰቦችን ላዝናና ቃል በገባሁት መሰረት የሚስቴ ቀለበት አድርጌ ለመመለስ ነው የመጣሁት ዱባይ ላይ ብሏል። ያው ቀለበቱ ሲደረግ ሩታም ስታለቅስ አይተናታል ማለት ነው እንዲሁም ደግሞ ስለ ውበት ስለ ውበት ወይም ደግሞ ስለሌላ የምትናገሩ ሰዎች ማለት ነው። ውበትን የሚፈጥረው እግዚአብሔር ብቻ ነው፣ ሰው አይደለም ሰው አይደለም። እናንተ ወልዳችሁ ሳትጨርሱ ላይ በላይ ቁጭ ብላችሁ እከሌ ምን ይመስላል እከሌ ከሊት መሆናች ምናምን እንደዛ ብላችሁ ስታወሩ፣ ነገ እናንተ ምን አይነት ልጅ እግዚአብሔር እንደሚሰጣችሁ አታውቁም። ወልዳችሁ ሳትጨርሱ መጥፎ ነገር ለመናገር አቸኩሉ። ላይ በላይ ቁጭ ብላችሁ ማንም ማንም በማንነቱ የሰው ልጅ ፍጡር ማለት ነው። እኩል ነው፣ እኩል ነው። ገንዘብ ነው፣ እዚህ ጋር የገንዘብ የማጣት ገንዘብ የማግኘት ልዩነት ሊኖረን ይችላል፣ የከለር ልዩነት ሊኖረን ይችላል፣ የተለያየ ሳንበዴ የሰውነት አካላችን ልዩነት ሊኖረን ይችላል። ግን በዚች ምድር ላይ ሰው ሆነን እስከተፈጠረን ድረስ እኔ አስር አስር ጣት እስካለኝ ድረስ መስማት እስከቻልኩ ማውራት እስከቻልኩ ድረስ በምድር ላይ በቃ አለች የተባልኩ ንግስት ሴት ነኝ። እኔ እንደዛ ነው የማስበው። እሺ ቤተሰቦች ማለት ነው ለራሳቸው ራሳቸው ክብራቸውን ራሳቸው ካልሰጣችሁት ያንችን ክብር ማን ሊሰጥልሽ? ያንችን ክብር ማን ከፍል ያደርግልሽ? ሶ በጣም በብዙ ነገር አብርሃምን ስቸረት ጭሮ ሰምቻለሁ፣ ግን ምንም አይመስለውም። ግን ወልደን ሳንጨርስ ሴት ሆነን በተለይ በቃ ስራዬ ብለን ትልልቅ ሰዎች እንደዛ ቁጭ ብላችሁ ስታወሩ በጣም ነው የሚደብረው። እነዚህ ልጆች በዛም ተባለ በዛ ለደስታቸው ቀን በቅተዋል። እውነት ለመናገር በጣም ነው የሚያምሩ። ድግሱ በጣም ከጠበቁት በላይ ማለት ነው። እንግዲህ ለፕሮሚስ ነው አስቡት፣ በጾሙ በዚህ ልክ እንደዚህ ይደገሳል ብዬን ያልጠበቁም። ሰርግ አልሄድሽም ላላችሁኝ እኔ አልሄድኩም። ምክንያቱም ያልሄድኩበት ምክንያት ያን ያክል ብዙም ዴታይል እኔ እንጃ ሂጂጃ አላለኝም። ለሀይሜና ለቦሮኬ ግን ወገቤን ታጥቄ ነው ሰርጋቸው ላይ የምገኘው፣ ለሀይሜና ለቦሮኬ። ለአብርሃም አላሰብኩበትም ሲጀመርም፣ እንጃ ብዙም አላሰብኩበትም። ውድ ቤተሰቦች ይቅርታ አድርጉልኝ ይህንን ስላችሁ ያለማድነቅ ወይም ደግሞ ሌላ ነገር አይደለም። በቃ ማለት ልቤ አልፈለገም መሄድ፣ ግን የብሩክና የያሚ ቢሆን ኑሮ ሞቼም ተሟሞቼም መሄድ የማይቀር ነው። ሰው ሰሞኑን እየተሰራ ያለው ቪዲዮ እንግዲህ በዚህ መልኩ ድቡድቡን ለመረዳት መሞከር መቻል አለባችሁ። ቪዲዮ ደግሞ አንድ ሰው ሀሳቡን ሳሰሙ ዝም ብላችሁ ብዘቀዝቁ ፎቶ እኔ ሲስ ምንም አይመስለኝም፣ ማንነቴ አይቀንስም። እና ውድ ቤተሰቦቼ በጣም አርጌ አመሰግናችኋለሁ፣ ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ